ቲክቶክሮ የተሰብስበው ማህበሩን ይቅርታ አስጠይቀናል ብለው ቤተ ክርስቲያንን እንበድ እያለው ብሎ ይቅርታ እንዲጠይቅ አደረገ ተብሎ ያው አዋጅ ታወጀ። ከዛ በኋላ ፈቃድ ተሰጠው። ይኸው ዛሬ በዚህ መንገድ አገኘነው። ነገስ ነው። ይሄን በማለታችን ብዙ መምህራን አኩርፈውናል፣ አንጓጠውናል። ብዙ ዘማሪያን ብዙ ነገር ብለውናል። ብዙዎች ዝተውብናል። ብዙዎች ዛሬም ድረስ አኩርፈውን ያሉ መምህራን ሰባት ምንድን ነው ማህበሩ ያለበት ችግር? ለምንድን ነው እናንተ ሰውን የምትገፉት? ተብለንም ተጠይቀን ነበር። ስለዚህ ምንድን ነው በዚህ ማህበር ዙሪያ ላይ እኔ ለምንድን ነው ሊቃውንቱ ጉባኤ ይህን ጉዳይ ማያየው? ለምንድን ነው የሆነ ነገር ሲገኝ እንዴት እንደሚያጫጩሁ ቤተክርስቲያኗ ለመውረስ ከነምዕመኗ አሰፍስፈው ተዘጋጅተው እንዴት እንዳሉ መድረካቸው ቅዱሳንን የሚያሰድቡ በመድረካቸው ቅድስት ድንግል ማርያምን የሚያስነቅፉ በመድረካቸው ኦርቶዶክሳዊ ልነቃ ይገባል። ቤተክርስቲያናችሁን ጠብቁ። በዚህ ጉዳይ ላይም ከአንዳንድ ሰዎች ጋር ስንነጋገር ቀንታችሁ ነው ወይም ተብለናል። ሊቃነ ጳጳሳት ከመድረክ በታች ተቀምጠው ቲክቶከሮች ጊዜ የሰጣቸው ሰው ያገነናቸው አንቱ አንቱ ያላቸው ሰው በቲክቶክ አንቱ አንቱ ያላቸው ሰዎች መድረኩን ተቆጣጥረው እነሱ በተለይ ደግሞ ዶግማና ቀኖናን መጠበቅ አለበት ነው ስንል ነበር። ቤተ ክርስቲያኗ መሰረተ አሚን በላይ የያዘቻቸውን ትምህርቶች እየሰ በዶግማና በቀኖናዎቻችን ላይ እየተሳለቀ በዛ ማህበር መድረክ ላይ ቆሞ የሚያስተምሩ ሰዎች በፕሮቴስታንት አዳራሾች ውስጥ እያየ ናቸው። እነከሌ እነከሊት እነከሌ ሌላ ቦታ በሁለት አይነት ልብስ የሚጫወቱ ናቸው። እዚህ ነጠላና ዩኒፎርም ለብሰው ልብሰ ተክህኖ ለብሶ ያገለግላሉ እዛ በሱፍ ደግሞ አሉ ብለን የተናገርናቸው ሰው ያ እውነት ተገልጦ በፍኖተ ጽድቅ ሲያገለግሉ ከነበሩ ሰዎች መካከል በምስሉ ላይ እንደምትመለከቱት በፕሮቴስታንት ቤት የተገለጡ ፕሮቴስታንት የሆኑ በርካታ ናቸው። በስመአብ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ከሆነ ፍስሐው ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በመላው አለመሆናችሁ የወፍታ ሚዲያን የምትከታተሉ ሁላችሁ ባህያሉ አምላካችን በልዑል እግዚአብሔር ፍጹም ሰላም በያላችሁበት ሰላም እግዚአብሔር ይደርሳችሁ። እንደምናላችሁ ይህ የወፍታ ሚዲያ ነው። እንግዲህ እንደተለመደው ዛሬም በልዩ ርዕስ ወደ እናንተ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ዘመነ ትንሳኤ ላይ ነው ያለ ነው። ዘመነ ትንሳኤን እንድናከብር የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ሚዲያውን መቶ ሺህ ለማስገባት በምናደርገው እንቅስቃሴ በጋራ ሰብስክራይብ እያደረጋችሁ አብራችሁ እንዳላችሁ እያየው ነው። አሁንም ከዚህ በላይ ሚዲያውን ሰብስክራይብ ማድረግ ይገባል። በተለይ የሚዲያ ዝም ብላችሁ እያያችሁ የምታልፉ ሰብስክራይብ በማድረግ ጣታችሁን ብቻ በመጠቀም ሚዲያውን በጋራ እንድናሳድግ በእውነት አሳስባችኋለሁኝ። የዚህ ሚዲያ ቤተሰብ የሆናችሁ ደግሞ ለወዳጅ ለዘመዶቻችሁ ሼር በማድረግ ሚዲያው ከፍ ብሎ አድጎ በዚህ ዓመት መጨረሻ በወራህ ጳጉሜ አንድ መቶ ሺህ እንዲገባ በጋራ እንድንሰራ አሳስባለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ካፍታ ቆይታ በኋላ ስንመለስ በወቅታዊ ጉዳይ ላይ ጥቂት ቆይታ እናደርጋለን። አብራችን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የወፍታ ሚዲያ ላይ ነው ያላችሁት። እንግዲህ ሚዲያውን በድጋሚ ሰብስክራይብ እንድታደርጉ እጠይቃለሁ። እንግዲህ ዛሬ በተወሰኑ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። እንግዲህ ሰሞናዊውን ጉዳይ ያያችሁት ነው። ከዚህ በፊት እኛ ስንጮህለት የነበረው በእውነት ይሄ ጉዳይ ሊታሰብ ይገባል ስንል የነበር ነው። ስንፈራቸው የነበሩት ነገሮች ሁሉ ዛሬ ፍጥበው እየተመለከትናቸው ነው። ስለዚህ አሁንም ጉዳዩ በአሳሳቢነቱ እንዳለ እንመለከታለን ማለት ነው። እንግዲህ የመጀመሪያው ከፍኖተ ጽድቅ ማህበር ጋር በተያያዘ ከዚህ በፊት እኛ ማህበሩ እንደ ማህበር ከመቋቋሙ ጋር ችግር የለብንም። በተለይ በኢትዮ አርት ሚዲያ እኔና ወንድሜ ምን ያህል ሆነን በጋራ ብዙ ታግለናል። ቀዳሚም ሆነን የነበሩትን ችግሮች ነቅሰን ያወጣንም እኛ እንደነበርን ሁሉም የሚያውቀው ነው። እንግዲህ ፍኖተ ጽድቅን በተመለከተ ቅድም እንዳልኳችሁ እኛ ከፍኖተ ጽድቅ ማህበር ጋራ ወይም ፍኖተ ጽድቅ ማህበር ራሱን ችሎ ማህበር ሆኖ ለመንፈሳዊ አገልግሎት ከመቋቋሙ ጋር ምንም አይነት ችግር የለም። እንዲሁም ኦርቶዶክሳዊ አስተምህሮን ለማስተማር ከማህበራት ህብረት ፈቃድ ማግኘቱ ላይም እሱ ላይም ችግር የለም። ትልቁ ችግር ምንድን ነው? ፍኖተ ጽድቅን በተመለከተ በውስጡ በማህበር ውስጥ ይተላለፉ የነበሩ ይዘታቸው ከኦርቶዶክሳዊት አስተምህሮ ከቤተክርስቲያናችን አስተምህሮ ውጪ የሆኑ ትምህርቶች፣ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላሕን እና ዘይቤ ውጭ የሆኑ ዝማሬዎች፣ የዝማሬ እንቅስቃሴዎች ከቅዱስ ያሬድ መዓዛ የተለዩ ከቅዱሳን አባቶቻችን ከሐዋርያት ስብከት የተለዩ ቅዱስ ቤተክርስቲያን በቀኖናም በሲኖዶስም በዶግማም ከደነገገችው የቤተክርስቲያን አስተምህሮ ውጭ የሆኑ ነገሮችን እያስተማረ በመውጣቱ ነው። ወደፊት ወጥተን ይሄ ነገር አንድ ሊባል ይገባል። ምክንያቱም ከመድረኩ ላይ እዛ ያለው መድረክ የሚተላለፉት መልእክቶች በሙሉ ኦርቶዶክሳዊ መዓዛ የላቸውም፣ ኦርቶዶክሳዊ ኦርቶዶክሳዊ አይሉም ብለን የተከራከርነው መከራከሪያ ነጥብ ያመጣነው ከቤተክርስቲያን አስተምህሮ እና ከቤተክርስቲያኗ ትምህርት አንጻር እንደሆነ ደግመን ደጋግመን አሳይተናል። ለዚያም ብዙ አስረጅ የሆኑ ትምህርቶችን ጠቅሰናል። እኛ በወቅቱ ይሄ ቤት ችግር አለበት ብለን ባቀረብን ጊዜ፣ በተናገርን ጊዜ እነከሌ እነከሌ እነከሊት እነከሌ ሌላ ቦታ በሁለት አይነት ልብስ የሚጫወቱ ናቸው። እዚህ ነጠላና ዩኒፎርም ለብሰው ልብሰ ተክኖ ለብሶ ያገለግላሉ፣ እዛ በሱፍ ደግሞ አሉ ብለን የተናገርናቸው ሰዎች ያ እውነት ተገልጦ በፍኖተ ጽድቅ ሲያገለግሉ ከነበሩ ሰዎች መካከል በምስሉ ላይ እንደምትመለከቱት በፕሮቴስታንት ቤት የተገለጡ ፕሮቴስታንት የሆኑ በርካቶች ናቸው። ስለዚህ እየተናገርን የነበር ነው፣ እኛ ማህበሩ እንደ ማህበር ለቤተ ክርስቲያን የሆነ ነገር አያበርክት ወይም ደግሞ ማህበሩ እንደ ማህበር ተቋቁሞ ቤተ ክርስቲያን በምትፈልገው ቦታ አይገለጣል አልነበረም። ትምህርቱ ቤተክርስቲያንን መምሰል አለበት፣ ከዛ መድረክ ላይ የሚሰጠው ትምህርት የቤተክርስቲያን ለዛን የቤተክርስቲያን የትምህርት ይትባሃልን በተለይ ደግሞ ዶግማና ቀኖናን መጠበቅ አለበት ነው ስንል ነበር። ነው ቤተክርስቲያኗ መሰረተ አሚን በላይ የያዘቻቸውን ትምህርቶች እየጣሰ በዶግማና በቀኖናዎቻችን ላይ እየተሳለቀ በዛ ማህበር መድረክ ላይ ቆሞ የሚያስተምሩ ሰዎች በፕሮቴስታንት አዳራሾች ውስጥ እያየናቸው እንዴት ዝም እንላለን? ብለን የተነሳ ነው ያ ጩኸት። ያ ያንድ ሰሞን ጋጋታ አንድ ነገር ያመጣል ብለን ስንጠብቅ ያ ጋጋታ አንድ ነገርም ሳያመጣ በመንደር ቲክቶከሮች መድረክ ተሰጥቶ ተሰርቶ ሊቃነ ጳጳሳት ከመድረክ በታች ተቀምጠው ቲክቶከሮች ጊዜ የሰጣቸው ሰው ያገነናቸው አንቱ አንቱ ያላቸው ሰው በቲክቶክ አንቱ አንቱ ያላቸው ሰዎች መድረኩን ተቆጣጥረው እነሱ የቤተ ክርስቲያን ይቅርታ፣ ቤተ ክርስቲያንን ይቅርታ አስጠያቂ፣ እነሱ የፍኖተ ጽድቅን የኑፋቄ ትምህርቶች አራሚ፣ እነሱ በሊቃውንት ቦታ ተገብተው ይሄ ዶግማ ነው ይሄ ቀኖና ነው ይሄ ጥሷል አልጣሰም የሚሉ ሆነው እጅግ በጣም በወቅቱ ተናደን፣ በወቅቱ በእውነት ይሄ ሊሆን አይገባም ብለን ጮኸን የሚሰማናተን በዛ መንገድ ተሳልቀውበት ያለፉበት ጊዜ እንደነበረ እናስታውሳለን። በሆቴል ውስጥ በዚህ ጉዳይ ላይም ከአንዳንድ ሰዎች ጋር ስንነጋገር ቀንታችሁ ነው ወይም ተብለናል። እኛ የቆምነው የጮኽነው ለቤተክርስቲያኗ ልዕልና መከበር፣ ለቤተክርስቲያኗ ዶግማና ቀኑና መጠበቅ እንጂ በሌላ መንገድማ ብንሄድ እኮ ነበረ ድሉ፣ እኮ ተጋብዘንም ነበር። አይደል እንዴ? ግን ይሄ አይደለም። ከግለሰቦቹ ጋር ጠብ የለንም፣ ከማህበሩ ጋር ጠብ የለንም። ግን በቤተክርስቲያን ዓላማ ላይ፣ በቤተክርስቲያን ዶግማና ቀኑና ላይ፣ በቤተክርስቲያን ስርዓት ላይ የሚሳለቁ ያልሆነ ነገር የሚናገሩ በመድረካቸው ቅዱሳንን የሚያሰድቡ በመድረካቸው ቅድስት ድንግል ማርያምን የሚያስነቅፉ በመድረካቸው ኦርቶዶክሳዊ ያልሆነ ዝማሬ፣ ኦርቶዶክሳዊ ያልሆነ ስብከት የሚያሰብኩ እነዚህ ማህበራት ከቤተ ክርስቲያን ያፈነገጠ ነገር ይዘው ሲመጡ ግን ዝም አንድ ልም ብለን ጮ ነው የፈራ ነው ነገር እየደረሰ ዛሬም ይህ ማህበር በማህበራት ማደራጃና ህብረት በኩል ፈቃድ አግኝቶ ተሰጥቶት የነበረ በመድረኩ ላይ ኦርቶዶክሳዊ ነገር ያላቸውን ወይም ኦርቶዶክሳዊ ስርዓት የጠበቁ ትምህርቶችና ዘማሪዎች እንዲያቀርቡ ተብሎ የተሰጠው ይህ ማህበር ዛሬም ያለበት ሁኔታ የምናውቀው የምናየው ነው። ስለዚህ ምንድን ነው በዚህ ማህበር ዙሪያ ላይ እኔ ለምንድን ነው ሊቃውንቱ ጉባኤ ይህን ጉዳይ የማያየው? ለምንድን ነው በዚህ ጉዳይ ላይ ራሱ ቋሚ ሲኖዶሱ ስራዬ ብሎ ይሄን ማህበር የማይፈትሸው? ምንድን ነው አላማው ብሎ የማይፈትሸው ለምንድን ነው? ከዚህ በፊት የተወሰኑ ቲክቶከሮች እና የሚዲያ አካላት ጋራ በጋራ ሆነን ብፁ ጠቅላይ ስራ አስኪያጅ ብፁ አቡነ አብርሃም የባህር ዳር እና አካባቢ ሀገረ ስብከት ሊቀጳጳስና የቤተ ክህነት ጠቅላይ ስራ አስኪያጅ ጋራ ቀርበን ነበር። ምንድነው ማህበሩ ያለበት ችግር፣ ለምንድነው እናንተ ሰውን የምትገፉት? ተብለንም ተጠይቀን ነበር። በዛ ወቅት ማህበሩን የገፉት ማህበሩን ለዚህ ሁሉ ችግር ውስጥ የዳረጉት መምህር ግሩምና መምህር ምን ያህል በእንቲ ናቸው ወይም ኢቲአርቲ ሚዲያ ውስጥ የሚሰሩ ሰዎች ናቸው፣ ተብለን ብፁዕ ጠቅላይ ስራ አስኪያጅ ፊት ሌሎቹ ዝም ብለው እኛ ተናገሩ ተብለን በማጋፈጥ በሚመስል መልኩ ቀርበን ነበር። የያዝነው ነው መረጃ ግን ተጨባጭ ስለሆነ ለብፁዕ ጠቅላይ ስራ አስኪያጁ ይሄ ይሄ ነው ችግር። እኛ ከሰው ጋራ ችግር የለብንም፣ ከመግፋት ጋራ ገፊም አይደለንም፣ ሳቢም አይደለንም። እዚ ላይ እኛ ምንም አይመለከትንም። እንደ ቤተክርስቲያን ልጅነት ቤተክርስቲያን ውስጥ በእጀ ሰላሟ ላይ በልቶ ወንበራው ላይ ተቀምጦ እንደተማረ ተማሪና እንዳደገ ልጅ ግን የቤተክርስቲያኗ ድንበር ሲገፋ፣ ቀኖናዋ ሲጣስ፣ ዶግማ ሲጣስ ዝም አንልም። ለምሳሌ ቅዱስ ያሬድ በአውደ ዓመት ድጓዋ ላይ አውደ ዓመት ለባርኮ ባርኮ አውደ ዓመት ማርያም ለምሕረት ወሳይል የሚለውን ቀይረው እነሱ አውደ ዓመት ለባርኮ ባርኮ አውደ ዓመት ቆመ እግዚአብሔር ማይከለኝ ብለው ነብለው ቀይረውታል። እንዲህ እንዲያሉ ነገሮችን ስናሳያቸው ክርስቶስን መካከለኛና አማላጅ እንዳሉ ስናሳያቸው ብዙ ጠቅላይ ስራ አስኪያጁ ይሄ ከሆነ ጉዳዩ የእናንተ ብቻ አይደለም የእኛም ነው፣ ስለዚህ እኛ እንገባበታለን። ከሊቃውንት ጉባኤ ይሄንን ማህበር የሚመረምር እናቋቁማለን። ማህበሩን በደንብ ፈትሸን አንገፋም፣ ወደ ራሳችን እናመጣለን ብለውን ነበር። እነዚያ ሁሉ በዙሪያው ተሰብስበው የነበሩ ቲክቶከሮች እኛን በማሳጣት መልኩ ያደረጉትን ይሄንን ቋንቋ በትክክለኛ መረጃ አስጥለን እነሱንም አሳፍረን ብዙ ጠቅላይ ስራ አስኪያጅ ደግሞ ሀሳባችንን ተገንዝበው በዚህ መንገድ ተመቶ ነበር። ነገር ግን የጥር አስራ አራቱ ክስተት በሀገራችን ላይ ስለተከሰተ በቤተክርስቲያናችን ላይ ሀዘን ያመጣው ብዙ መከራ ያመጣው የጥር አስራ አራቱ ክስተት ተከስቶ ስለነበረ ጠቅላይ ቤተ ክህነቱ ላይ ያሉ ብዙ ጠቅላይ ስራ አስኪያጁን ጀምሮ ሌሎችም ሁሉም ወደዚህ ጉዳይ ፊታቸውን በማዞራቸውና እና ቤተክርስቲያን በመከራ ውስጥ በማለፏ ይህ ጉዳይ ሊቀዘቀስ ችሏል። ከዚያ በኋላ በነበረው ሂደት ውስጥ ግን ሊቃውንቱ ጉባኤ መሳተፍ ሲገባው ቋሚ ሲኖዶሱ ይህን ጉዳይ ማየት ሲገባው፣ ተቀረጸ የተባለውንም የመተዳደሪያ ደንብ የሚዲያ መተዳደሪያ ደንብ በትክክል ለህዝብ ይፋ አድርጎ ቋሚ ሲኖዶሱም ይህን ጉዳይ በደንብ አይቶት ሥርዓተ ቤተክርስቲያን የማይጥስ መሆኑ ተረጋግጦ ፈቃድ ሊሰጠው ሲገባ ሲገባ መንደር ላይ ያሉና ሰው ፍፍ ብሎ እንክንክብሎ ያገነናቸው ቲክቶከሮች ሆቴል ተከራይተው ጳጳሳትን ጠርተው ጳጳሳቱን መሬት አስቀምጠው እነሱ አድራጊ ፈጣሪ ሆነው፣ እነሱ ቀኑና ደንጋጊ ሆነው፣ እነሱ ስርዓት አስከባሪ ሆነው፣ ቲክቶክሮ የተሰብስበው ማህበሩን ይቅርታ አስጠይቀናል ብለው ቤተክርስቲያንን በድያለው ብሎ ይቅርታ እንዲጠይቅ አደረገ ተብሎ ያው አዋጅ ታወጀ። ከዛ በኋላ ፈቃድ ተሰጠው። ይኸው ዛሬ በዚህ መንገድ አገኘ። ነው ነገስ። ነው ነገስ። እኛ ኮ በነፍሳችን ተወራርደን ነው ነገር የምንናገረው። ብዙ ነገር ይደርስብናል። እግራችሁን እንሰብራችኋለን የሚል እኮ ሰዎች አሉ። እኛ እየተናገርን ያለ ነው። ስርዓተ ቤተ ክርስቲያን ይከበር ነው። ሌላ ነገር አይደለም። ይህም በመናገራችን ብዙ እንደሚደርስ እናውቃለን። ግን ምንድነው ያለ ነው። የቤተ ክርስቲያን ቀኖናዋ ዶግሞዋ ይጠበቅ። ከቤተ ክርስቲያን ማዕዛ ውጭ የሚሸቱ ዝማሪዎች አይቅርቡ። ከቤተ ክርስቲያን አስተምህሮ ውጭ የሆኑ ትምህርቶች አይቅረቡ? ኦርቶዶክሳዊ ነኝ ካለ ይሄ ማህበር ኦርቶዶክሳዊ ይሁን። ኦርቶዶክሳዊነትን ከፍ አድርጎ ይስበክ። በአውደ ምህረት የሚሰበኩ ትምህርቶችን በሌላም ቦታ የሚሰበኩ ኦርቶዶክሳውያን መምህራን የሚሰብኩትን ትምህርት ይስበክ። ይሄን ያልነው ነው። ይሄን በማለታችን ብዙ መምህራን አኩርፈውናል፣ አንጓጠውናል፣ ብዙ ዘማሪያን ብዙ ነገር ብለውናል፣ ብዙዎች ዝተውብናል። ብዙዎች ዛሬም ድረስ አኩርፈውን ያሉ መምህራን ሰባክያናል። ግን የቤተክርስቲያን ጉዳይ ነው። ማንንም ማንንም ቢል ምንም ቢል ውጤቱን ፍሬውን ዛሬ እያየን ነው። ስለዚህ አሁንም ቢሆን እኔ ይሄ ጉዳይ በ መሆን የነበረበት ምንድነው? መደረግ የነበረበት ምንድን ነው? ካል አሁን ለጊዜው ያው ሁለት ደብዳቤዎች እንደወጡ መረጃዎች እያሳዩ ነው። የመጀመሪያው ይሄ ጉዳይ የሆነበትን ምክንያት በአምስት ነጥብ እንዲያብራራ አምስት ነጥብ የማህበራት ህብረት ማደራጃ በብፁዕ አቡነ ዲዮስቆሮስ በታላቁ አባት የሚመራው ክፍል ማብራሪያ እንዲሰጥ ለማህበሩ ደብዳቤ ጽፏል በሶስት የስራ ቀናት ውስጥ አንዱ ነው። ሁለተኛው ደግሞ ጉዳዮች ተጣርተው ነገሮች መስመር እስኪይዙ ድረስ የተሰጠው ፈቃድ እንደታገደ ሰምተናል። ቪዲዮንም እንዲያወርድ ተነግሯል። ይህን ሰምተናል። እሰየው ይሁን፣ ጊዜያዊ ለዘለቄታው መፍትሄው ምንድን ነው? ቤተክርስቲያን ያለባት መከራ ይበቃም ወይ? ለምንድን ነው ይህ ሁሉ ነገር የሚደረገው? ከዚህ በፊት ወንድማችን መምህር ዲያቆን ያረጋል እንደ ብሎ ነበር። ፍኖተ ጽድቅ የተባለው ምንድን ነው? እንግዲህ ሚዲያ ነው፣ አላውቅም ተቋም ነው ምንድን ነው፣ ግን ብዙ ሰዎች ላይ ፈተና እያመጣ ነው ይህን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው? ነው ናፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? ለሰዎች ለብዙ ሰዎች ስጋት፣ ጭንቀት፣ ኮንሰርን ጉዳይ ሆኖ ነው የሚቀጥለው ወይስ ሰው ልቡ ርፍ ብሎ አምኖ የሚሰማው ነው? ለህዝባችን ስጋት፣ ጭንቀት የሚያንሰው አይመስለኝም። በቂ አለ ፍኖ ተጨማሪ ስጋት ነው ወይ? አሁን የሚሆነው የሚጠራጠሩ የሚጨነቁ ብዙ ብዙ። ይሄ ስጋት የሁላችንም ስጋት ነበር፣ የእኛ ስጋት ነበር። ትላንት ከትላንት ወዲያ ስንናገር የነበር ነው። መምሪያ ዲያቆን ያደርጋል የተናገረውን ነገር ነው። እኛም ስንናገር የነበረው ይህ ፈርተንም የነበረው ይሄ ነው። ይኸው የተከሰተው። ስለዚህ ለዘለቄታው ለምንድንነው ወይ ኮሚቴ ተቋቁሞ፣ ወይ በቋሚ ሲኖዶስ፣ ወይ በሊቃውንት ጉባኤ፣ የቤተ ክርስቲያኗ ሊቃውንት ጉባኤ እኮ እንዲህ እንዲህ አይነት ነገር መስራት ነው አለ፣ ስራው ስለዚህ ለምንድን ነው በዛ ታይቶ ዘለቄታዊ መፍትሄ የማይሰጠው? እንዲህ አይነት ነገሮች እየተደረጉ እስከ መቼ ነው እንክንክ የሚባለው? ምንድን ነው የያዘው? የያዘው መልካም የሚያደርገው ነገር በጎ ነው። ሰውየው እንደግለሰብ እንደ አንድ ክርስቲያን ለቤተ ክርስቲያን ማድረግ የሚገባውን ያድርግ ግን በሚያደርገው ነገር ሽፋን ቤተክርስቲያን ዶግማዋ ሲጣስ ቀኖናዋ ሲሸረሸር ዝም ብሎ ይታያሉ ወይ? ይሄ አግባብ ነው ወይ? እኔ የሚመልስልኝ ጥያቄው የሚመልስልኝ አጥቻለሁ ወይ ከዛሬ ሶስት ዓመት በፊት ስንጮህበት የነበረው ጉዳይ ነው የው ዛሬ አብጦ አብጦ ፈንድቷል። ድጋሚ ማለት ነው ስለዚህ እኔ የቤተክርስቲያን አባቶች የሚመለከታችሁ አካላት ይሄንን ማህበር አሁንም መስመር አስይዞ አልያዘም ገና ሲጀመር ቤተ ክርስቲያን የራሷ የሆነ ስርዓት አላት። ሰንበት ትምህርት ቤት በቤተ ክርስቲያን ቅጥር ግቢ እንዲሆን ያደረጉት አባቶቻችን ቲሸርት እየለበሱ የሚያገለግሉ ወጣቶች በሰንበት ትምህርት ቤት ስር እንዲታቀፉ ከቤተ ክርስቲያን እንዳይጠፉ ያደረጉት የሚያዳልጥ ነገር እንኳን ቢያገኛቸው በቅርብ ክትትል ስር እንዲሆኑ ለመከታተል ከሃይማኖት እንዳይወጡ ለማድረግ ነው ስለዚህ ቤተክርስቲያን እንዲህ ባለ መንገድ ስርዓት እየሰራች ሌላ አዳራሽ ውስጥ እንዲህ አይነት መቅደስ የሚመስል ታቦት የሌለው ቤተ መቅደስ የሚመስል ነገር ሰርቶ በእንዲህ መልክ ደግሞ ምዕመናንን ማደናገር በጣም በጣም አስቸጋሪ ነው። ስለዚህ አባቶች እባካችሁ ስለቤተክርስቲያን ብላችሁ፣ ስለ ቤተክርስቲያን አምላክ ብላችሁ፣ እኛ ማንም ይገፋ አንልም፣ አሁንም ይውጣ አንልም፣ ሌላ ነገር ይድረስበት አንልም። ይስተካከል በቃ ይስተካከልና ቤተክርስቲያኗን ይሽተት፣ ቤተክርስቲያኗን ይምሰል የሚተላለፉት ትምህርቶች ቤተክርስቲያን ቤተክርስቲያኗን የሚል ይሁን። የወቀሳችሁን ያኮረፋችሁን መምህራን የገላመጣችሁን መምህራንም በዚህ ጉዳይ ላይ እድል ካላችሁ ይሄን አስተካክሉ። እኛ ምንም ያለው ግላዊ ጉዳይ ከማንም ጋር የለንም። በቤተክርስቲያን ግን ጉዳይ ላይ እንዴት እንደራደራለን? በቤተክርስቲያን ዶግማና ቀኗ ላይ እንዴት እንደራደራለን? በቤተክርስቲያን ኃላፊነት ላይ ያላችሁ ሰዎች ይመለከታችኋልና፣ በነካጃችሁ አሁንም ይሄን ማህበር አስተካክሉ ነው የምለው። ሌላ ሁለተኛው ከዚህ ጋር ተያይዞ እንግዲህ በቅዱስ ሲኖዶስ እውቅና አግኝቶ ዝክረኒቅያ ጉባኤ ከሚያዚያ 20 እስከ 22 ሊካሄድ ቀጥሮ ለተያዘለት ይታወቃል። አሁን ለሚዲያዎችም ለሚመለከታቸው አካላት ደብዳቤ ተበትኗል። ይሄ መልካም ነው። እኔ ግን ዝክረኒቅያ ለምንድን ነው በየዓመቱ የማይሆነው? ከዚህ ቀደም አባቶቻችን መናፍቅ ሲገኝ ነው ጉባኤ የሚሰሩት ጉባኤ የሚጠሩት ከየአገረ ስብከቱ መጥተው ትምህርቱን መዝነው ከዛ በኋላ ያ ሰው ይታረማል አይታረምም? ከታረመ ይታረማል፣ ቀኖና ይሰጡታል። ካልታረመ ትምህርቱን ያወግዛሉ፣ እሱን ይለያሉ። በጥላቻ አይደለም፣ በዶግማ በቀኖና ላይ ባመጣው ልዩነት። ስለዚህ አሁን ግን በዘመናችን መናፍቃን በርትተው በየቀኑ ቤተክርስቲያን ላይ የሚገዳደሉ ሰዎች ያሉበት ዘመን ስለሆነ ለምንድነው ዝክረ ኒቂያ በየዓመቱ ማይደረገው? ቤተክርስቲያን ሊቃውንት እኮ አሉ፣ አልነጠፈም እኮ። የሊቃውንት ጉባኤ ዛሬም ስራ እንዲሰራ ቢደረግ ጉባኤው በየአመቱ እየተሰበሰበ በቤተክርስቲያን ላይ የቅሰጣ ትምህርት የሚያስተምሩ በየዕለቱ እንደ ዝመሚት የፈሉትን እነዚህን መናፍቃን ማስታገስ የሚቻልበት ምዕመናን በብዙ መንገድ የሚወጠሩበት ነገር እያለ ደግሞ ይሄ ልክ ነው፣ ይሄ ልክ አይደለም የሚባል የትምህርትና የአስተምህሮ ስህተቶችን በቃ እሱን ይዘው ሲጨነቁ እንዳይቆዩ በየዓመቱ እየተሰበሰበ ለምንድን ነው እርማት የማይሰጠው? ይሄ በጣም አስፈላጊ ነውና ዝክረኒቅያ ኒቅያ በእውነት የቤተክርስቲያን ነገር የሚገዳችሁ ቤተክርስቲያናችሁ በእውነት እውቀትም ሕይወትም እንጀራም የሆነቻችሁ ዛሬም ለቤተክርስቲያን የቆማችሁ ሰዎች በየዓመቱ እንዲሆን እንድታስደርጉ በዚህ አጋጣሚ ያሳስባለሁ። የመጨረሻው እጅግ በጣም የሚደንቅ ነው። ይሄም የደነቀ ምንድን ነው? እንግዲህ እነዚህን እስቲ ጽሁፎች ተመልከቷቸው። እንግዲህ እነዚህ ሁሉ ጽሁፎች ሰሞኑን በፍኖተ ጽድቅ ሚዲያ የተላለፈው በእመቤታችን ጉዳይ ቤዛዊት ዓለም አትባልም ተብሎ በኛው አባት በተላለፈው መልእክት በሊቀ ጳጳሱ በተላለፈው መልእክት ደስታቸውን የገለጡ ዛሬም ቤተክርስቲያንን በምን አይነት አይን እያዩ እንዳሉ የምናይበት ነው። የሆነ ነገር ሲገኝ እንዴት እንደሚያጫጩ ቤተክርስቲያኗን ለመውረስ ከነምዕመኗ አሰፍስፎ ተዘጋጅተው እንዴት እንዳሉ የሚያሳይ ነው። ምክንያቱም ቀን በቀን የሚከታተሉ አይናቸውም ጆሮቸውም የቤተክርስቲያን ጉዳይ ላይ የሆነ የራሳቸውን ትተው እኩይ ተልኳቸውን ለማሳካት የሚንቀሳቀሱ ብዙዎችን እያየን ነው። ይኸው የምታዩት ይሄ ሁሉ የደስታ ጋጋታ፣ ይሄ ሁሉ ጽሁፍ ሲንጋጋ የከረመው በቃ በራሳቸው ሰው ወረስ ናቸው በሚል ነው እና ኦርቶዶክሳዊ ልነቃ ይገባል። ቤተክርስቲያናችሁን ጠብቁ። በእርግጥ አሁንም ምእመኑ ከሃይማኖት አልነጠፈም። ይህን ጉዳይ አሁንም እንዲህ ደረጃ እንዲደርስ ያደረገው ምእመኑ ጠይቁ። ስለዚህ አሁን ምዕመናን በርቱ፣ በሃይማኖታችሁ ጠንክሩ። ቤተክርስቲያን ፈተና ውስጥ የምትሆነው ለምንድን ነው ካል፣ አማናዊት ስለሆነች እውነተኛ ስለሆነች ነው። ምንጊዜም የሚፈተነው እውነት ነው። ክርስትና አልጋ ባልጋ አይደለም። ምንጊዜም የሚፈተነው እውነት ነው እና በእውነት ውስጥ እያለፍን ስለሆነ ነው። በፈተና ውስጥ ያለ ነው ሃይማኖታችን ደግሞ ማዕተባችንን አንገታችን ላይ የምናስረው እጃችን ላይ ያላሰር ነው። ከዚህ በፊት ብዙ ጊዜ ሲባል እንደሰማችሁት ወገባችን ላይ ያላሰር ነው፣ ወይም በእጃችን ያልያዝ ነው። አንገታችን ላይ ያሰር ነው እምነታችን እስከ ሞት ድረስ እንደሆነ ቅዱሳን እንደተናገሩት በሚመጣብን ነገር ሳንሸበር ሰማዕት እስከ መሆን ድረስ ስለሆነ እንዳትደናበሩ፣ እንዳትሸበሩ። ቤተክርስቲያን በፈተና ውስጥ ብታልፍም ነገ ደግሞ የእግዚአብሔር ጊዜ ይመጣል። እኛ እንኳን ሰማዕት ሆነን ብናልፍ እንኳ ድሉን ከሰጠን ስለ ሃይማኖታችን ሰማዕት ሆነን እንኳን ብናልፍ ነገ ደግሞ የተሻለ ጊዜ ለልጆቻችን ይበጣልና ምእመናን አሁን በያዛችሁ ጥንካሬ እንድትቀጥሉ አሳስባለሁ። ግን የምትከተሉትን ሚዲያ ሰብስክራይብ የምታደርጉትን ሚዲያ የምታደምጡትን ሰው ለዩ። ዘመኑ እንክርዳዱ ከስንዴው ጋር ተቀላቅሎ፣ አንተ መልካቡን ዘርተኸው ነበረ እንዴት እንክርዳድ አብሮ በቀለ ብለው ሐዋርያቱ ጌታን ሲጠይቁት ክፉ ጸላይ ሌሊት መጥቶ ዘራው እንጨደው ወይ ሲሉት፣ ግዴ ለምን እስከ መከር አብሮ ይሁን እና እስከ መከር እንክርዳዱም ስንዴውም አብሮ ስላለ የምታዳምጡትን ሰው ሰብስክራይብ አርጋችሁ፣ የምትከተሉትን ሚዲያ ፎሎ፣ የምታደርጉትን ሁሉ ልትለዩ ይገባል። ግን ይሄ ሁሉ ፈተናና መከራ ያልፋል። እግዚአብሔር አለ። የቤተክርስቲያን አምላክ እየተነሳ ቀን የሚቀድመው የለም። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የሰሙነትን ሳይ የሆነላችሁ ሰሞኑን ሳይ ነው። ነገር ግን በጸሎት እግዚአብሔርን በማግኘት ከእግዚአብሔር ጋር በመሆን ለሀገር ለወገን እንድጸልይ ያሳስባለሁ። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ቸርቆዩ